አጭር የሆነ ንግግር እንዳደርግ ስለሆነ የተፈቀደልኝ። ይህ ስልጠና የሚሰጠው ከስራና ክህሎት ሚኒስቴር ጋር በመነጋገር የኢዲአይ ፕሮጀክት የሚል ሀገር በቀል ከውጭ ግብረሰናይ ድርጅቶች ጋር በመሆን በሀገር ደረጃ እየተፈጠሩ ያሉ የስራ ዕድል ፈጠራዎችን ለማገዝ የስራ ዕድል የተፈጠረላቸው ኢንተርፕራይዞችን ደግሞ በገበያው ሶስቴን አድርገው ቋሚ ሆኖ ዘላቂነት ኑሯቸው በዘርፉ ላይ በተሰማሩበት የስራ ዘርፍ ላይ የተሻለ ውጤታማ እንዲሆኑ አጋዥ የሆነ ስልጠና ለመስጠት ነው ዛሬ የተገናኘን። እና በተለይም የዚህ ስልጠና የዚህ ፕሮጀክት ዋናው አላማ የብድር ችግሮች ለመፍታት ታላሚ ተደርጎ የተዘጋጀ ስልጠና ስለሆነ ኢንተርፕራይዞች ሁለት ሶስት አይነት ፍላጎት አላቸው። የመጀመሪያው የመስሪያና መሸጫ፣ ሁለተኛው የብድር አቅርቦት፣ ሶስተኛው ደግሞ የስልጠና ፍላጎት። ከእነዚህ ውስጥ አንዱ ዛሬ የሚሰጠው የብድር አቅርቦት ችግር ለመፍታት ለኢንተርፕራይዞች የሚሰጥ ስልጠና ነው ማለት ነው። ይህ ስልጠና ሲሰጥ ኢንተርፕራይዞች ይህን ብድር ማግኘት የሚችሉት ምን ምን መስፈርቶችን ሲያሟሉ ነው፣ ይሄ ብድርስ ለምን አገልግሎት ይውላል፣ ይሄ ብድርስ ከተሰጠ በኋላ ሰው እንዴት መጠቀም ያለበት የሚለውን ዝርዝር የሆነ በስልጠና ይሰጣል ማለት ነው በስልጠና አጠቃላይ የብድሩ አመላለስን በተመለከተ ራሱን የቻለ የተቀመጠለት መመሪያ ነው። በተለይም አሁን ላይ የሚሰጠው በተለይም እዚህ አዳራሽ ውስጥ ያለን አብዛኞች ጀማሪ ኢንተርፕራይዞች እና ነባሪ ኢንተርፕራይዞች ናቸው። ለጀማሪ ኢንተርፕራይዝ በተመለከተ እስከ 124000 ብር ድረስ እስከ 124000 ብር ድረስ በአራት 4000 ብር ዋስትና ዝቅተኛው 4000 ብር የመንግስት ሰራተኛ የሚከፈለው ዋስ አቅርቦ መውሰድ የሚችል። ወለዱ በዝቅተኛ ከሌሎች ባንኮች ለሚሰጡት አገልግሎት ለሚሰጡት ሰርቪስ የሚከፈል እንጂ ድርጅቱ የሚወስደው ድርጅቱ የሚጠቀምበት የወለድ እንትን የለውም። ልክ እንደ ስራ ፈላጊዎች እንደምናደርገው የባንኮች ለሚሰጡት ሰርቪስ የሚከፈል ነው። ይህም የወለዱ ምጣኔ በተመለከተ አስር ፐርሰንት ብቻ የሚሆን። የአመላለስ ሂደቱን በተመለከተ የአንድ ዓመት ቆይታ ያለው በአንድ ዓመት ውስጥ ኢንተርፕራይዙ ወይም ነጋዴው ይህን ብድር ወስዶ በአንድ ዓመት ውስጥ የሚመልስ ይሆናል። በአንድ ዓመት ውስጥ እንዴት ይመልሳል የሚለው ዝርዝር የሆነ ነገር በኋላ በስልጠናቸው የምታውቁት ቢሆንም በየሶስት ወሩ የጊዜ ገደብ ተቀምጦለት በሶስትር እድሜ ውስጥ የሚመለስ ይሆናል። ስለዚህ ይህንን መነሻ ተደርጎ የተዘጋጀ ስልጠና ነው አስፈላጊነቱ ዓላማውን ግልጽ በሆነ መንገድ እዚህ የመጡ የፕሮጀክቱ አስተባባሪዎችም ስላሉ ስልጠና ይሰጧቸዋል። ያን ስልጠና ከወሰዳችሁ በኋላ እያንዳንዱ ኢንተርፕራይዝ በፍላጎቱ መስጠን ገበያችን ላይ ያለው በዚህ ላይ መሰማረት የፈለገው ይህም ብድር የፈለገው ኢንተርፕራይዝ ብድሩን ወስዶ በተገቢው መንገድ ስራ ላይ እንዲያውል ይፈለጋል። የዚህ ኢንተርፕራይዝ ወይም የዚህ ድርጅት ዋናው ዓላማ ሰው በተሰማረበት የስራ ዘርፍ ላይ ስራ እንዲሰራ ነው። አንዳንድ ከዋስትና ከዚህ ከብድር ጋር የምናያቸው መሰረታዊ ክፍተቶች አሉ። ይህ መሆን የለበትም።